አማርኛ በእንግሊዘኛ እንዴት በቀላሉ መጠቀም እንደምንችል የምንመማር ይሆናል። ምን ማለት ነው? የተለያዩ የአማርኛ ንግግሮች ወይም ደግሞ ቃላቶች አሉ። ሶ እነዚህን የአማርኛ ቃላቶች ወይም ደግሞ ንግግሮች እንዴት በቀላሉ በእንግሊዘኛ ታክተን መጠቀም እንችላለን፣ እንዴት በቀላሉ ማንበብና መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንመማራለን። እንግዲህ በአሁኑ ሰዓት የአማርኛ ቴክስቶች ወይም ደግሞ ቃላቶች እየቀሩ በምን ተተክተዋል? በእንግሊዝኛ ማለት ነው። በተለያዩ ሶሻል ሚዲያዎች ስናይ እንግዲህ በቴሌግራም በኢሞ በዋትሳፕ በዙም በሌሎች የሚዲያ አማራጮች ሊሆን ይችላል። በአብዛኛው አሁን ሰው እየተጠቀመ ያለ ምንድን ነው? የአማርኛ ቃላቶችን በእንግሊዝኛ እየተካ ነው ማለት ነው። በእንግሊዝኛ እየተካ ሰው ዛሬ እንዴት በቀላሉ እነዚህን አማርኛ የአማርኛ ቃላቶች ወደ እንግሊዝኛ ተክተን በቀላሉ ማንበብ መጻፍ መጠቀም እንደምንችል እንማማራለን። አብራቸው ይሆኑ። ኦኬ፣ እንግዲህ ወደ ትምህርቱ ስንሄድ ከዚህ ላይ በርሱ እንደምታዩት አማርኛን በእንግሊዘኛ በቀላል መንገድ ይላል። በቀላል መንገድ ሰው ከዚህ ጋር የተለያዩ የአማርኛ ቴክስቶች አሉ። እነዚህን የአማርኛ ቴክስቶች እንዴት ወደ እንግሊዝ ቀይረን እንደምንጽፍ እንደምናነብ እናያለን። እንጀምር። ኦኬ ከመጀመሪያው ስጀምር መጀመሪያ ላይ የምታዩት የእንግሊዘኛ ቃላት ምን ይላል እንዴት ይነበባል የሚለውን ነገር ስናይ የመጀመሪያው የእንግሊዘኛ አልፋቤት ማን ነች ኤ ነች ኤ ኦኬ በእንግሊዘኛው አሁን ሃያ ስድስቱን የእንግሊዘኛ ሌተሮች ወይም ደግሞ አልፋቤቶች ስናጠና ኤ ብለን ያጠናናት የእንግሊዘኛ ሌተር ምን ተብላ ትነበባለች የሚል ድምፅ ይኖራታል ኦኬ ብለን እንጽፋለን ከዛ ኤን ደግሞ እንደን ትነበባለች፣ እንደን ኦኬ። ከዛ ዲኢ እንደ ዴ እንደ ዴ፣ እንደገን ቲ እንደት ትነበባለች። ኦኬ። አሁን አገጣጥመን በአንድ ላይ ስናነበብ ምን ይሆናል? እ ን ዴ ት እንዴት፣ እንዴት ብዬ በቀላሉ ማንበብ ይችላለሁ ማለት ነው። ኦኬ። ወደ ሁለተኛው ስንሄድ ኤን ኤ እንደ ነ ይነበባል። እንደ ነ ኤች ደግሞ እንደ ህ እናነባታለን። በአንድ ላይ ምን ተብሎ ይነበባል? ነ ህ ነህ። ነህ ብዬ አነባዋለሁ። እስኪ ምን እናነበው? እንዴት ነህ። እንዴት ነህ ብዬ በቀላሉ ማንበብ እችላለሁ ማለት ነው። ከዚህ ላይም በአማርኛው እንዴት ነህ ይላል። እንዴት ነህ ይላል። ኦኬ ወደ ቀጣዩ ስንሄድ በተመሳሳይ የሁለተኛውም ተመሳሳይ ነው። ሶ ኢ እንደ እ እንደምትነበብ አይተናል። እንደ እ ኤን ደግሞ እንደ ን ትነበባለች። እሺ፣ ዲ ኢ እንደ ዴ እናነባታለን። ቲ እንደ ት ኦኬ። በአንድ ላይ እ ን ዴ ት፣ እንዴት፣ እንዴት ተብሎ ይነበባል። እሺ ወደዚህ ሰሄድ ኤንኢ እንደ ነ ትነበባለች ወይም ደግሞ ነ የሚል ድምፅ ይኖራቸዋል። እሺ ኤስኤች እንደ ሺ ይነበባል። በአንድ ላይ ነን እና ሺን ስናነባቸው ነ ሺ ነሽ፣ ነሽ። እስኪ ሙሉ እናነበው እንዴት ነሽ፣ እንዴት ነሽ። በአማርኛውም እንዴት ነሽ ይላል ሰው። እንደዚህ አድርገን በቀላሉ ማንበብ እንችላለን ማለት ነው ኦኬ ወደ ሦስተኛው ስንሄድ ሶስተኛው ምን ይላል? ኤችዩው እንደ ሁ ነው የሚነበበው፣ እንደ ሁ። እሽ ኤልዩው እንደ ሉ ይነበባል። በአንድ ላይ ምን ተብሎ ይነበባል? ሁ ሉ ሁሉ፣ ሁሉ። እሽ፣ ይህስ ምን ይላል? ኤስኢ እንደ ሰ። እሽ፣ ኤልኤ ደግሞ እንደ ላይ ይነበባል፣ ወይም ደግሞ ላ የሚል ድምፅ ይኖረዋል። እሽ ኤም እንደ ም ወይም ደግሞ ም ሚል ድምጽ ይኖራታል። በአንድ ላይ ስናነበው ሰ ላ ም፣ ሰላም፣ ሰላም። እስኪምሮ እናነበው ሁሉ ሰላም፣ ሁሉ ሰላም። እብያ አነበዋለሁ። በአማርኛውም ሁሉ ሰላም ይላል። እሺ ወደ ቀጣዩ ሲሄድ፣ ቀጣዩ ደግሞ እሺ ዋይ ኤ እንደ የ ይነበባል፣ ወይም ደግሞ የ የሚል ድምፅ ይኖረዋል። ቲ እንደ ት ትነበባለች። አገጣጥመን ባንድ ላይ ስናነበው የ ት የት የት። እሽ ወደ ሲሄድ ኤን ኢ ኤን ኢ እንደ ነ ይነበባል። እሽ ደብሊው እንደ ው እናነበዋለን። በአንድ ላይ በአንድ ላይ ሲነበብ ነ ው ነው ነው። እሺ ከዛ ዋይ ኤ እንደ ያ እናነባዋለን። እንደገን ኤል ኢ ደግሞ እንደ ለ ይነበባል። በአንድ ላይ ያለ ያለ። እስኪ ሙሉ እናነባው። የት ነው ያለ፣ የት ነው ያለ ብለን እናነባዋለን። በአማርኛውም የት ነው ያለ ይላል። እሺ፣ እንዲህ ብለን በቀላሉ ማንበብ እንችላለን ማለት ነው። እሺ፣ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ኬኦ እንደ ቆ ነው የሚነበብ፣ እንደ ቆ። እሺ ኤን እንደ ን። እሺ ጄኦ ጄኦ እንደ ጆ ይነበባል። ኦኬ በአንድ ላይ ቆ፣ ን፣ ጆ፣ ቆንጆ ቆንጆ ብዬ አነበዋለሁ። እሺ ወደዚህ ሴት ኤንኢ እንደ ነ፣ ኤች እንደ ህ። በአንድ ላይ ነ፣ ህ፣ ነህ። ነህ ሙሉን ሳነበው ቆንጆ ነህ ቆንጆ ነህ፣ ብዬ አነባዋለሁ። እሺ፣ ወደ ቀጣዩ ሲሄድ ቀጣዩ ደግሞ በተመሳሳይ ኬኦ እንደ ቆ እንደሚነበብ አይተናል። እሺ ኤን እንደ ን እንደገን፣ ጆኦ እንደ ጆ በአንድ ላይ ቆ ን ጆ ቆንጆ ቆንጆ ተብሎ ይነበባል። ወደዚኛው ሲሄድ ኤንኢ እንደ ነ ይነበባል፣ እንደ ነ። እሺ ኤስ ኤች እንደ ሺ ነው የሚነበበው በአንድ ላይ ሲነበብ ነ ሺ ነሽ ነሽ ሙሉን ሳነበው ቆንጆ ነሽ ቆንጆ ነሽ በአማርኛውም ቆንጆ ነሽ ይላል ሰው እንደዚህ አድርጌ በቀላሉ ማንበብ እችላለሁ ማለት ነው እሺ ወደ ቀጣዩ ሰሄድ ቀጣዩስ ምን ይላል ምን ይላል ኤስ ኢ እንደ ሰ ነው የሚነበበው እንደ ሰ ኤልኤን ደግሞ ላ ብለን እናነባዋለን። ኤም እንደ ም በአንድ ላይ ስናነበው በአንድ ላይ ሲነበብ ምን ይሆናል? ሰ ላ ም ሰላም፣ ሰላም ተብሎ ይነበባል። እሺ፣ ወደ ሴድ ኤንኤ እንደ ና እናነባዋለን። እሺ እንደገን ኤስ ኤች ኢ ደግሞ በአንድ ላይ ች ተብሎ ይነበባል ች ተብሎ ይነበባል። እንደገን ደብሊው ደግሞ እንደ ሁ ትነበባለች። በአንድ ላይ ስናነበው ና ች ሁ ናችሁ ናችሁ። ሙሉን ስናነበው ሰላም ናችሁ ሰላም ናችሁ ብዬ አነባዋለሁ። እሺ ወደ ቀጣዩ ሲሄድ ቀጣዩ ደግሞ ምን ይላል? እንደገን ዲ ኢ ምን ተብሎ ይነበባል? ደ ተብሎ ነው የሚነበበው። ደ እሺ። ኤስ ደግሞ እንደ ስ ይነበባል። እንደ ስ በአንድ ላይ ሲነበብ ደ ስ ደስ ደስ። እሺ ወደዚህ ሴት ዋይ እንደይ እንደገን፣ ኤል ኢ እንደለ፣ ጅ ኤን ኤ እንደኛ፣ ኤል እንደ ል። በአንድ ላይ ይ ለ ኛ ል ይለኛል ይለኛል። ሙሉ ስናነበው ደስ ይለኛል ደስ ይለኛል ብዬ በቀላሉ አነባዋለሁ ማለት ነው። ከዚህ ጋር በአማርኛ የጻፉት ነገር የተወሰነ ስህተት አለበት። ደስ ይለኛል ብዬ ለመጻፍ ነው የፈለጉት ሰው። ከዚህ ጋር የተወሰነ ስህተት አለ። ይህንን እንድታስተካክሉልኝ ባክብሩ ትጠይቃለሁ። ደስ ይለኛል ነው የሚል እንግሊዘኛው። ከዚህ ላይም በአማርኛው ደስ ይለኛል ብለን ነው መጽሐፍ ያለብን ማለት ነው። ስለዚህ ስህተቱን አስተካክሉልኝ። ኦኬ፣ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ዋይኤ እንደ ያ ነው የሚነበበው፣ እንደ ያ። እሺ፣ ኤስ እንደ ስ ይነበባል። እሺ፣ ኤፍኢ እንደ ፈ። እሺ፣ ከዛ ኤፍኢ እንደ ፈ። ኤል እንደ ል ይነበባል፣ እንደ ል። እሺ፣ ጂኢ እንደ ገ፣ ኤንኤ እንደ ና፣ ኤል እንደ ል። በጣም አሪፍ። በአንድ ላይ ያ ስ ፈ ል ጋ ል ያስፈልጋል ያስፈልጋል ብዬ በቀላሉ ማንበብ እችላለሁ። እሺ ወደ ቀጣዩ ሲሄድ ቀጣዩ ደግሞ ቢኢ እንደ በ ነው የሚነበበው እንደ በ ቲኤ እንደ ጣ ኤም እንደ ም በአንድ ላይ በ ጣ ም በጣም በጣም ይላል። እሺ ይህስ ምን ይላል? ኤ እንደ አ አርአይ እንደ ሪ ኤፍ እንደ ፍ በአንድ ላይ አ ሪ ፍ አሪፍ አሪፍ ይላል። ኦኬ ሙሉ ሳነበው በጣም አሪፍ በአማርኛውም በጣም አሪፍ ይላል። እሺ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ቲ አይ ምን ተብሎ ነው የሚነበብ? ጥ ብለን እናነበዋለን። አሪው እንደ ሩ በአንድ ላይ ጥሩ ጥሩ ጥሩ እሺ፣ ወደ ሴድ ኤንኢ እንደ ነ ደብሊው እንደ ው ነንናውን በአንድ ላይ ሳነባቸው ነ ው ነው፣ ነው። ሙሉን ሳነበው ጥሩ ነው፣ ጥሩ ነው ብዬ አነባዋለሁ። እሺ፣ ወደ ቀጣዩ ሴድ። ቀጣዩ ደግሞ እንደገን ዋይ እንደ ይ ኤምኢ እንደ መ ሲኤችኤ እንደ ቻ ኤል እንደ ል በአንድ ላይ ይ መ ይመቻል፣ ይመቻል ብያነባዋለሁ። እሺ ወደ ዚሴት ዋኤ ያ ተብሎ እንደሚነበብ አይተናል። እሺ ኤስ እንደ ስ፣ እንደገን ኤፍኢ እንደ ፈ፣ እሺ ኤል እንደ ል፣ ጂኤ እንደ እንደጋ ኤል እንደ ል፣ ኦኬ በአንድ ላይ ምን ይሆናል? ያ ስ ፈል ጋ ል ያስፈልጋል፣ ያስፈልጋል። ከዚህ ላይም በአማርኛው ያስፈልጋል ይላል። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ኢ እንደ እ ነው የምትነበብ ብለናል። እሺ ኤን እንደ ን እሺ ጂ ጂኢ ጂ ኢ እንደ ገ ኦኬ ኤንኤ እንደና ጂ ኤን እንደኝ በአንድ ላይ ኤን ገና ኝ እንገናኝ እንገናኝ ብዬ አነባዋለሁ። እሺ፣ ወደዚህ ሴድ ኤምኢ እንደ መ ኤል እንደ ልህ ትነበባለች። እሺ፣ ኬ ኤ እንደ ካ ኤም እንደ ም በአንድ ላይ መ ል ካ ም መልካም መልካም ተብሎ ይነበባል። ኦኬ ወደ መጨረሻው እንሄድ። ወደ መጨረሻው ስነድ ኤስ ኢ ሰ ተብሎ ነው የሚነበብ። ኤል ኤ እንደ ላ፣ ኤም እንደ ም፣ በአንድ ላይ ምን ብያ ነበዋለሁ? ሰ ላ ም ሰላም ሰላም በአማርኛውም ሰላም ይላል። ኦኬ እንግዲህ የዛሬ ትምህርታችን የቪዲዮአችን ይህንን ይመስላል። ከእናንተ የሚጠበቀው ደግሞ ደጋግማችሁ በማየት ፕራክቲስ ማድረግ ልምምድ ማድረግ ነው የሚጠበቅባችሁ። እንዲሁም በኦንላይን ለመማር የምትፈልጉ ቤተሰቦች ካላችሁ ቪዲዮ ስር ባስቀመጥ ነው ስልክ ወይም በይሞ፣ በቴሌግራም፣ በዋትሳፕ ሊሆን ይችላል። እደውሉልን፣ አናግሩን ቀለል ባለ መንገድ በአጭር ሰዓት ውስጥ አስተምረን በቀላሉ እንግሊዘኛን ማንበብ መጻፍ ትችላላችሁ ማለት ነው። ኦኬ፣ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ